አይነበሲሩ አፍቃሪ ከሚለው ታሪክ ከክፍል ስድስት የቀጠለ አህመድ በማመንና ባለማመን ውስጥ ዋለለ። ልጁ ቀጥሏል። አባትህ ጋሽ አብደላ ከወታደር ቤት ከወጡ በኋላ አንተን ከወለዱ ከዛ ጊዜ በኋላ ተለያይተው ነበር ከእናቴ ጋር። ይኸው ለዓመታት አንተን እየፈለገች ነው ያለችው። እኔ እንኳ እኔን እንኳ ስሜ አህመድ ነው አንተን በማጣቷ ምክንያት ለእኔ ለትንሹ ልጇ እንኳ የሰጠች ስም አህመድ የሚለውን ያንተን ስም ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። አልሐምዱሊላህ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል ስድስት የቀጠለውን ይዤላችሁ መጥቻለሁ። አብራችሁ ይቆዩ እናትህ ናፍቃሃለች በብዙ ትግል ነው ያገኘሁህ በአጋጣሚ ለጨረታ ባወጣኸው ጋዜጣ ላይ ነው ስልክ ቁጥርህን አገኝቼ የደወልኩልህ እባክህ ለእናትህ ታስፈልጋታለህ ታስፈልጋታለ ያንተን ገንዘብም ሆነ ዱንያ ምንም አትፈልግም አንዴ ድረስላትና ብቻ አይንህን ትይህ ያማታል ጤነኛ ጤነኛ ትሆን እባክህ አህመድ እባክህ፤ አለው አህመድ። አሁን ማመን ጀመረ የልጁ ስሜታዊትና ስሜታዊነትና አነጋገር ለጋነቱም ጭምር ከሱ ሌላ ነገር አለመፈለጉ ደግሞ ሲገልጽለት ወደ ሀቁ ለመምጣት ሞከረ። ጌታው በመጨረሻም ሰዓት የሰጠው ታላቅ ሽልማት እንደሆነ ተረዳ። ነገሩን ለመቀበል ድርድር ጀመረ። እሺ ያልከውን ተስማምቻለሁ። እኔም እናቴን ማግኘት እፈልጋለሁ። በጣም ደስ የሚል ነገር ነው የነገርከኝ። ወንድሜ ትንሹ አህመድ የት እንዳላችሁ፣ የት እንደምትኖሩ ብቻ ንገረኝ አለ። ግና አልተሳካለትም። ይህን ቃል ብሎ እንደጨረሰ ድንገት ስልኩ ተቋረጠ። ደግሞም ቢደውል ስልኩ ዝግ ነው። ግቢ ውስጥ ያሉ ሰዎችን የሀድሞችን የዘበኛውን እንኳ ሳይቀር ስልኮች እየተቀበለ ሊደውልለት ሞከረ፣ ስልኩ ዝግ ሆነበት። አህመድ በጭንቀት ውስጥ ተሞላ። ስላለበት ቦታ ምንም አልነገረውም፣ ብቻ አንድ ነገር ትንፍስ ብሎለታል። እንኳን ሰዎች ቀርተው ቆሻሻ የሚበሉ ጭልፊቶችን እንኳ ጥንብ አንሳዎችን የሚመግብ ድንቅ ሕዝቦች ውስጥ ነኝ ያለሁት ያለው እሱ ብቻ ትዛለው። ይህ ሀገር ይህ ከተማ የት እንደሚሆን ማጣራት ሊደርስባቸው እንደሚችል ውስጡ ትልቅ ተስፋ ሰጠው። ሳያስበው የደስታ ስሜት ልቡን ወረረው። ለራሱ እንዲህ ሲል አስተጋባ ጌታዬ ምን እንደምል አላውቅም። እናቴን በዚህ በመጨረሻ ሰዓት ትሰጠኛለህ ብዬ አላሰብኩም ነበር። ካለችበት ፈልጌ በዚህ አንድ ሳምንት ውስጥ ካለችበት ፈልጌ አመጣታለሁ። እሷ ነች ቆማ የምትድረኝ። የራሴ የሆነ አንድ የስጋ ዘመድ አጠገቤ ሳይኖረኝ ብቻዬን ልዳር ነው ወይ ብዬ እያሰብኩ ባለሁበት ሰዓት የወሰድካት እናቴን መለስክልኝ። አንተን አለማመስገን እኮ አይቻልም። ያለችበት ሄጄ አፈላልጌ ስር ምንስሩን ሁሉ ምሼ ካለችበት አስሼ አወጣታለሁ። ከዛ እዚህ ይዣት እመጣለሁ። ፊቷ ቆሜ እልል እያለች ምርቃቷን ተቀብዬ እግሯን አጥቤ ጉልበቷን ስሜ እዳራለሁ። ጌታዬ አመሰግንሃለሁ። በሉ የሰፈሩን ወይዛዘርት ሁሉ ጥሩ፣ የእነሱ አለቃ አሚራቸው ደግሞ በዚህ ሳምንት ትመጣለች። አለና እናቱን ለመፈለግ ሌላ ተጨማሪ እቅድ ለዚህ ሳምንት መያዝ ጀመረ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል ስድስት በዚህ መልኩ ተጠናቋል። በክፍል ሰባት የምንገናኝ ይሆናል። ይህ ታሪክ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁን እፈልጋለሁ፣ አስቀምጡልኝ። በክፍል ሰባት እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ማበረታታችሁን ቀጥሉበት እላችኋለሁ። ቤተሰብ ቻናሌ ትንሽ ቀዝቀዝ ብሏል። እስኪ ላይክ ሼር አድርጉልኝ። ፌመሶች ማለት ነው፣ ፌመስ የሆናችሁ ላይክ ሼር አድርጉልኝ እላችኋለሁ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ብላለች እንትና፣ ያው ታቋታላችሁ፣ ሀቢባ ማለት ነው እና ምን እንደዛ ልበላችሁ፣ እንደዛ እንድላችሁ ነው የምትፈልጉት? ለማንኛውም እንግዲህ ሀሳብ አስተያየት ካለ ደግሞ ኮሜንት ላይ ያስቀምጡልኝ። ያው አማርኛ ትንሽ ያጥረኛል ይመስለኛል። አስተካክል የምትሉት ነገር ካለ ደግሞ እኔ ለማስተካከል ዝግጁ ነኝ። ውድ ቤተሰቦች እናንተ የምትሉኝን ነገር ወደኋላ አለ ለማስተካከላለሁ ማለት ነው። ቤተሰብ እና ክፍል ሰባት ላይ ደግሞ እስኪ እንዴት ይሆናል አህመድ እናቱን ያገኛታል ወይንስ አያገኛትም? እኔም ራሱ በጣም ነው የጓጓሁት። ከእናቱ ጋር ይገናኛል ወይንስ ደግሞ ስልኩ እንዳወራው ተዘግቷልና፣ እንግዲህ ይሄ ነገር ምን ይሆን የሚለውን አብረን የምናይ ይሆናል። ምን ተፈጥሮ ነው ስልኩ ከተዘጋ በኋላ ድጋሚ ሲደውል ያልሰራለት የሚለውን ደግሞ ክፍል ሰባት ላይ አብረን የምናዳምጠው ይሆናል። በያላችሁበት ሰላማችሁ ብዝት፣ ትርፍ ይበልልኝ እያልኩኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።